ሰላምታ ችን ተመልካቾቻችን ዜና በምልክት ቋንቋ ቀርባለሁ። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በሰማኒያ ዓመታቸው አረፉ። ራይላ ኦዲንጋ ኬንያ እንደ አውሮፓውያኑ አቆጣጠር ከ2008 እስከ 2013 በጠቅላይ ሚኒስትርነት አገልግሏል። የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ተወዳድረው እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ሕልፈት የተሰማቸውን አዘን ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የአዘን መግለጫ የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ሕልፈት የተሰማኝ አዘን በኢትዮጵያ መንግስት ስም እገልጻለሁ ብለዋል። ኢትዮጵያ በታዳሽ ኃይል ዙሪያ እያከናወነች ያለችውን ተግባር ለአፍሪካ አርያ መሆን ተገለጸ። ለሶስት ቀናት የሚቆየው የአፍሪካ ኢሞቢሊቲ ሳምንት ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው አፍሪካ የራሷን የኃይል አቅም በማጎልበት ከነዳጅ ፍጆታ የምተላቀቁበት አማራጭ ለማስፋት የምትመክድበት ነው። ኢትዮጵያ ወደ አገር ከምታስገባቸው ተሽከርካሪ ውስጥ ዘጠና ዘጠኝ በመቶ የሚሆኑት የኤሌክትሪክ ተሽከርካሪ መሆናቸውን ተገልጿል። እነኝህን እና መሰል ተግባራት ዘርፉ ላይ ተጨባጭ ለውጥ እንዲመጣ ማገዛቸውን የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገልጸዋል። አፍሪካ ቴክኖሎጂዎችን በራሷ አቅም ለማልማት ትኩረት መስጠት እንዳለባት የተጠቆመ ሲሆን በትራንስፖርት ዘርፍ ላይ ዘላቂ ለውጥ ማምጣት የሚያስችል ፈጠራ ላይ የተመሰረተ የተሻለን ነገ ልንቀርጽ ይገባል ብለዋል ሚኒስትሩ። የአዲስ አበባ ከተማ አስተዳደር በ2018 ዓ.ም የማህበረሰብ አቅም የደና መድን የአባልነት ምዝገባ እስከ ህዳር 30 ድረስ እንደሚያደርግ አስታወቀ። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንዳሉ ምዝገባው በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎች ለነባር አባላት እድሳትን፣ ለአዲስ አባላት ደግሞ ምዝገባን ያከናውናል። በ2017 በጀት አመት በጤና መድን የተመዘገቡ የከተማ ነዋሪዎች 2 ነጥብ 5 ሚሊዮን የደረሱ ሲሆን 2 ነጥብ 83 ሚሊዮን አባላትና ቤተሰቦቻቸው በመንግስት ጤና ጣቢያዎችና ሆስፒታሎች ታክመዋል። ከማህበረሰቡ 480 ቢሊዮን ብር መዋጮ የተሰበሰበ ሲሆን መንግስት ደግሞ 1.3 ቢሊዮን ብር ድጎማ መክፈሉን የቢሮ ኃላፊ ተናግሯል። በ2018 ዓ.ም ዳግም አባላትን 2.7 ሚሊዮን ለማድረት ታቅዷል ብለዋል። ራስን እና ቤተሰብን ካልታሰበ የክብና ወጪ ለመታደግ ዓመትም ሙሉ ያለ ገደብ በመንግስት ጤና ተቋማት ለመታከም የጤና መድህን አባልነት ምዝገባን በተሰጠው ሁለት ወር ውስጥ ነዋሪዎች እንዲመዘገቡ ጤና ቢሮ ጥሪ አቅርቧል። የዓለም ባንክ ፕሬዚዳንት አጃይ ባንጋዊ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ማክሮ ኢኮኖሚ ማሻሻያ ተግባራዊነት ለሰጡት ቆራጥ አመራር አድናቆታቸውን ገልጸዋል። የገንዘብ ሚኒስትር አቶ አህመድ ሽዴ ከዓለም ባንክና ከዓለም ገንዘብ ድርጅት ዓመታዊ ጉባኤ ጎልጎን ከዓለም ባንክ ፕሬዚዳንት አሻይ ባንጋ ጋር በዋሽንግተን ተወያይተዋል። ውይይቱቱ ፍሬያማ እንደነበረ የገንዘብ ሚኒስትር አስታውቃል። አቶ አህመድ የዓለም ባንክ በተለይ በቅርቡ ቁልፍ የኢኮኖሚ ሴክተሮች ለመደገፍ ያዘጋጃቸውን ከ16 ቢሊዮን ዶላር በላይ የድጋፍ ፓኬጅ በማንሳት ባንኩ ለኢትዮጵያ ልማት ላደረገው ዘላቂና ዘርፈ ብዙ ድጋፍ ምስጋና አቅርቧል። ኢትዮጵያ የጀመረችው የማይክሮ ኢኮኖሚ ሪፎርም ያስገኛቸው ተጨባጭ ለቦቶች ላይም ማብራሪያ ሰጥተዋል። ጠንካራ የኢኮኖሚ እድገት፣ የዋጋ ግሽበት መቀነስ፣ የተረጋጋ የምንዛሬ ምጣኔ፣ የውጭ ንግድ ማደጉ፣ የተሻሻለ የውጭ ምንዛሪ ክምችት መኖር የማይክሮ ኢኮኖሚ ሪፎርሙ ያስገኛቸው ተጨባጭ ውጤቶች መሆኑን ገልጸዋል። በመጨረሻ ኢትዮጵያ በአባይ ወንዝ ላይ የምታራመደው ፍትሐዊ የጋራ ተጠቃሚነት መርህ ዓለም ተረድታል ሲሉ የኪንግስ ኦፍ አባይ ሚዲያ መስራች እና የታላቁ ኢትዮጵያ ህዳሴ ግድብ ተሟጋቹ እስታዝ ጀማል በሽር ከኢቲቪ ጋር በነበራቸው ቆይታ ገልጸዋል። ግብ ታላቁ የህዳሴ ግድብ በተመለከተ መሰረተ ቢስ ክሶች ማቅረቧን ብትቀጥልም ዓለም አቀፍ ማህበረሰብ ግን የኢትዮጵያን የፍትሐዊ የጋራ ተጠቃሚነት የጸና አቋም በሚገባ ተረድቷል ብለዋል። ሚዲያዎች በኢትዮጵያ በአባይ ወንዝና በሕዳሴ ግድብ ዙሪያ ለአረቡ ዓለም የተሳሳተ ትርክት ሲያቀርቡ በመቆየታቸው ግርታ ፈጥሮ የነበረ ቢሆንም ኢትዮጵያውያን በቋንቋቸው ጭምር እውነታውን በሚዲያ መቅረጥ መጀመራቸው አሁን ላይ ብዥታው እየጠራ መጥቷል ብሏል። በተለያዩ ሀገራት የሚኖሩ ዲያስፖራ ኢትዮጵያውያን እና ትውልደ ኢትዮጵያውያን ልዩነታቸውን ወደ ጎን ትተው በሕዳሴ ግድብ ዙሪያ የጋራ አቋም በመያዝ የኢትዮጵያን እውነት ሲገልጡና የአንዳንድ አካላት ሴራ ሲያጋልጡ ስለመገለጫቸውን አንስተዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።